በኤሞ በዋትሳፕ በቴሌግራም እና እንዲሁም እናንተ የምትጠቀሙበት ሶሻል ሚዲያ ይሆናል። ናይስትል እንዴት አላችሁ? ውድ የቻናላችን ተከታታዮች እንዴት አላችሁ እያል በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ ይዘንላችሁ የመጣን የቃላት ምስረታ ነው። እስኪ ቃላትን እስከ ምስላቸው ይዘንላችሁ መጠናል። እያንዳንዳቸውን እያነበብን ምን እንዳለን እናያለን ማለት ነው እናያለን ። እስኪ ወደ ቪዲዮአችን ከመግባታችን በፊት ለቻናሉ አዲስ ለሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ መማር ለሚፈልጉ አድርሱልን። አንድ በአንድ እያነበብነ ቪዲዮች እናያለን ማለት ነው። ይቺ ማናት ደ? እስኪ በደ ቃል ስንመሰርት ይቺ ማናት ደ? ይቺ ወ እቺ ል ደ ወ ል ምን ይሆናል? ደ ወል ደ ወል ይህ ምስሉ ምንድ ነው? ደ ወል ነው ማለት ነው። ምንድ ነው? ደ ወል ደወል ወል ደ ወ ል እሺ፣ ይቺ ስማ እናት በ በ እስቲ፣ በ በ ቃል ስንመሰረት እቺ ማናት? በ እቺስ እቺ ደግሞ ከረቤት ስንተኛ ፊደል ናት? አምስተኛ ፊደል ማን ብለን ነው ምናነባት? ሬ ሬ በ ሬ በሬ በሬ። እሺ እቺስ እቺ ደግሞ ከመቤት ሶስተኛ ፊደል ሚ ብለን ነው ምናነባት? ሚ ሚ ው ሚ እችስ ጣ በአንድ ላይ ምን ይሆናል? ሚጣ ሚጣ ሚጣ ጣ ሚ ጣ የምናየው ምስሉም ው በበሬ ስንል ው በሬ ሚጣ ስንል ው ሚጣ ማለት ነው። ሚጣ ጣ እችስ ፍ ከ ፈቤት ስንተኛ ፊደል ስድስተኛ ፊደል ናት ፍ ፍ ይቺ የ ይቺ ደግሞ ከለቤት ለቤት ስድስተኛ ፊደል ማን ብለን እናነባታለን ል በአንድ ላይ ፍ ዬል ይኸው ፍዬል ፍ ፍዬል እሺ ይቺ ደግሞ ከተቤት ስንተኛ ፊደል ናት ሶስተኛ ፊደል ቲ ቃል ስንመሰርትበት ይቺ ቲ ይቺ ደግሞ ከመቤት አራተኛ ፊደል ማ ብለን እናነባታለን። ማ ባንድ ላይ ቲ ያ ይቺ ም ባንድ ላይ ቲ ማ ቲ ም ቲ ማ ቲም። ይቺ ከመቤት ስድስተኛ ፊደል ናት ማለት ነው። ቲማቲም ብለን እናነባዋለን። ቲማቲም ብለን እናነባዋለን ማለት ነው። እሺ ይቺስ ይቺ ነ? በነቃል ስንመሰረትበት ነ ይቺ ከበቤት ስድስተኛ ፊደል ብ ብለን እናነባታለን። ማን ብለን ብ ብለን እናነባታለን። ነ ብ ር ነ ብ ር ነብር። እሺ ይቺ እቺ ደግሞ ከደቤት ስንተኛ ፊደል ነች? ስድስተኛ ፊደል ድ በዲህ ቃል ስንመሰረትባት ድ እቺ መ እቺ ት ባንድ ላይ ድ መ ት ድመት ብለን እናነባዋለን። ድመት ድመት። እቺስ? እቺ ደግሞ ከረቤት ስንተኛ ፊደል ናት? ሁለተኛ ፊደል እቺ ማናት? ሩ እቺ ከዘቤት ስድስተኛ ፊደል ዝ ብለን እናነባታለን። ሩ ዝ ሩ ዝ ሩዝ። እችስ ቤ ከበቤት ስንተኛ ፊደል? አምስተኛ ፊደል በአንድ ላይ ስናነበ የሚሆናል ቤ እች ተ እች ሰ እች ብ በአንድ ላይ የሚሆናል ቤ ተ ሰ ብ ቤተሰብ። ምን ይሆናል? ቤተሰብ ቤተሰብ። እሺ፣ እችስ አ በአ ቃል ስንመሰርት አ እቺ በ እቺ ባ በአንድ ላይ ምን ይሆናል? አበባ አበባ አበባ። እሺ፣ እቺ ደግሞ ማነች? ከነች ከ በከ ቃል ስንመሰርት

እሺ ይቺስ ማ እቺ ን እቺ ጎ በአንድ ላይ በማ ቃል ስንመሰረት ማ ን ጎ ምን ብለን እናነባዋለን? ማንጎ፣ ማንጎ፣ ማንጎ። እሺ ይቺ እቺ ደግሞ ድናት ከደቤ ስንተኛ ፊደል? ስድስተኛ ፊደል። እስቲ በሺ ደግሞ ቃል እንመስረት ይቺ ማናት? ድ ይቺ ን ይቺ ቺ በአንድ ላይ ድንች፣ ድንች። ይቺስ ጠ በጠ ደግሞ ቃል ስነ መሰረት ጠ ይቺ ከረቤት ስድስተኛ ፊደል ር። ይቺ ደግሞ ከመቤት ሁለተኛ ፊደል ሙ። ይቺ ከሰቤት ስድስተኛ ፊደል ስ። ስለዚህ ጠ ርሙስ ምን ይሆናል? ጠርሙስ ጠርሙስ ጠርሙስ። እሺ እ እቺ ደግሞ ማናች መ ነች። በመ ደግሞ ቃላት ስንመሰርት እች ማናት መ፣ እቺ ከቤት ሶስተኛ ፊደል ኪ፣ በአንድ ላይ እቺ ና በአንድ ላይ መኪና መኪና። እሺ ይቺስ ይቺ ደግሞ ከመቤት ሁለተኛ ፊደል ሙ ነች። ሙ እስኪ እቺ ሙ እቺ ዝ ባንድ ላይ ሙዝ ሙዝ ሙዝ። እሺ ይቺስ ይቺ ደግሞ ከከቤት አራተኛ ፊደል ካ ብለን እናነባታለን። ካ ቃል ስንመሰረትበት እቺ ካ እቺ ሮ እቺ ት ባንድ ላይ ካሮት፣ ካሮት። ይቺ ይቺ ደግሞ ው ናት፣ ስድስተኛ ፊደል ከወቤት ስድስተኛ ፊደል ው። ቃል ስንመሰረትበት ይቺ ው ይቺ ደግሞ ከሸቤት አራተኛ ፊደል ሻ ብለን እናነባታለን። ው ሻ ውሻ፣ ውሻ። ይቺስ ይቺ ደግሞ ከፈቤት ስንተኛ ፊደል ናት? ሶስተኛ ፊደል ፊ ብለን እናነባታለን። ፊ ቃል ስንመሰረትበት ፊ፣ ይቺ ከኛ ቤት አራተኛ ፊደል ኛ፣ በአንድ ላይ ፊኛ፣ ፊኛ። እንደዚህ እያደረግነ ቀስ ብለን ከዛ ደግሞ ፍጥን እያልነ ምን ላለን እያነበብን እንልማመዳለን ማለት ነው። ስለዚህ ፍጥን ብለን ስናነበው፣ ደ ደወል፣ በ በሬ፣ ሚ ሚጣ፣ ፍ ፍየል፣ ቲ ቲማቲም ነ ነብር ድ ድመት ሩ ሩዝ ቤ ቤተሰብ አ አበባ ከ ከበሮ ሰ ሰዓት ማ ማንጎ ድ ድመት ጠ ጠርሙስ መ መኪና ሙ ሙዝ ካ ካሮት ው ውሻ ፊ ፊኛ እንደዚህ እያደረግን ቃላት ምስረታ እና ቃላት ማንበብን ምንላለን እንለማመዳለን ማለት ነው። እንዲህ እያደረጋችሁ እየጻፋችሁ ያንበባችሁ መለማመል ትችላላችሁ በኦንላይን መማርና መከታተል ባጭር ጊዜ አቀላጥፈን ማንበብ መጻፍ እንፈልጋለን ለምትሉ ከታች ባለው ስልክ ደውሉልን ለዛሬ ይዘንላችሁ የመጣን ቪዲዮ ይህን ይመስላል በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ሰናይ ቆይታ